ብላችሁም እግዚኦ እግዚኦ እግዚኦ በሉ ኢትዮጵያውያን ጸልዩ። ሀገሪቱን በክልዋታል፣ ትውልዱም ጠፍቷል። በዛሬው ዕለት በወጣ መረጃ ጋዜጠኛ ሶፎኒያስ እጅ ከፈንጅ ተያዘ። የአገሬ ህዝብ ንቃ። ሶፎኒያስ በአደባባይ ተጋለጠ እንጂ ሌሎችም ባለስልጣናትና አርቲስቶች በዚህ በሰሩ መንፈስ ውስጥ ይገኛሉና እያንዳንዱን ነገር በመረጃና በማስረጃ አስደግፌ ለእናንተ አቀርባለሁ። ጎንደር ከተማ ምን ነው የተፈጠረው? እንግዲህ በዚህ ሰዓት በበርካቶች ዘንድ መነጋገር ሆኗል ማለት ነው። ከህዳር 26 እስከ 28 ሎሬጋ ቲቪ በፕሮፌት ዘካሪያስ አማካኝነት የወንጌል አገልግሎት ተካሂዶ ነበር ም በርካታ ሰዎች በአገልግሎት ወቅት ራሳቸውን ስተው መሬት ላይ እየተንፈራፈሩ ታይቶ መነጋገር ሆኗል። ለእናንተስ ምን ትላላችሁ? በዚህ ጉዳይ ሀሳባችሁን ስጡበት። በመጨረሻም በጠቅላዩ ብሎም በቀዳማዊት ዝናሽ የሚመራው ድብቁ ፕሮጀክት በጎንደር መተግበር ጀመረ። የጎንደር ሕዝብ ንቃ! አገሪቱን በምንፍቅና እርሾ ሊያጥለቀልቁት ቆርጠው ተነስተዋል። በዛሬው ቪዲዮ ታዲያ ምንድን የታቅደው? መሬት ላይ የተዘረሩትስ ምን ገጥሟቸው ነው? ከጀርባ ያለው ድራማና ሴራስ ምንድን ነው? በመረጃና ማስረጃ አስደግፌ ጉዱን አጋልጣለሁ። ላልቅስበት በነገር ፍምሳት ሰዓት እያቃጠላችሁ ለማዘኔ ምክንያት እናንተ ሆናችሁ፣ አታልቅ ሰዓት በሉኝ ከፍቶኝ ያያችሁ ሁሉም እየጫረ እሳት ሲለኩ ሰው ሻማ እንኳን ያነባል። ባውጥቶ እንደ ሰው ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉ በመጨረሻም ተወዳጁ ሀገራችን ሙዚቀኛው የሆነው ድምፃዊ ቴዲ አፍሮ በአርሲ በግፍ ለሚቀጥፍ ኦርቶዶክሲያን ድምፅ ሆነ። የአርሲን ጉዳይ ተስፋ አስቆርጦ ና ፍነው ዝም ለማስበል ቢሞክሩም ጉዳዩ እለት ዕለት እንደ አዲስ መነጋገሪያ እየሆነ መጥቷል። በዚህም ቢቢሲ እና ሲኤንኤን በአርሲ ጉዳይ ዘገባ የሰሩ ሲሆን በዚህ ጉዳይም መረጃዎችን ልውጣልን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኒዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር ዘር ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ ትልቁ አላማችን ይሄ ነው። እኛ መንደራዊ እና ጨበላዊ ሀሳብ አናስብ፣ ሰፋ አድርገን እናስባለን። በጣም ደስ ያለን አምላክ አሜን። በኢትዮጵያ እና ከኢትዮጵያ ውጭ ያላችሁ ኢትዮጵያ ሕዝብ ምእመናን ኦርቶዶክሳውያን በሙሉ በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቼ ያለው እኔ ቄሲስ ደስታ ወርሳንጎ በጉርሞ ለዲሳ አርያት ቸርች ምረቃ ቦታ ላይ ከነ በስተጀርባ ላይ ያላነሰ አርባ ምእመናን በላይ አርባ ሺህ ብር በረ ገዝተው ለስጡታ የሄርንበት ቦታ ኢትዮጵያ ኦርቶዶክስን እኔን መምህር ደስታን ብቻ ሳይሆን ኢትዮጵያ ኦርቶዶክስን በማይወክል መልክ ንግግር ያደረጉና ሆስተው የጻፉ ሰዎች ቶሎ ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ቶሎ ይሄንን እንዲያነሱ እጠይቃለሁ። ካልሆነ በስተቀር ግን እዛው በተገኘውበት ቦታ ላይ ሄጄ መናገርና ሌላ ነገር መፍጠር የሚችል ዜጋ መሆንንም ከወዲሁ አሳውቃለሁ። አሁኑኑ ሳይቆይ እዛው ያለው ለቀስ ደረሰም ደውዬ ካለው ሁኔታ ጋር ቢዚ ሆነዋልና ቶሎ እንዲያነሳ ነው። አጋጨንጉርሳ ሲያውበት በደቡብ የእኛ አባት ቪዲዮ ምንፍቅና እንደተቀበሉ ተደርጎ የተለቀቀው ኮንቴንት በአሁኑ ሰዓት እጅግ በጣም መነጋገሪያ ሲሆን እኛ አባት ሞት እውነታውን ለህዝብ አሳውቋል። እኔ ምንፍቅናን አልተቀበልኩም። እኔና ሌሎች የተዋህዶ እምነት ተከታዮች በወረዳው በኩል ፕሮግራም እንደተሰናዳና እኛም እንድንሳተፍ ተደረግን። በኋላም ግን የቸርች ምረቃ ነበር። ከዚያም የእምነት መቻቻልን፣ ፍቅርን አሳዩ ብለው አተቃቀፉን እና ቪዲዮ መቅረጽ ጀመሩ። ለካ እነሱ ሌላ ነገር አቅዶ ኑሯል። ያን አድርገን ከጨረስን በኋላም በፍጥነቱ ሁሉም እየተናበቡ ቪዲዮን መቀባበል አስጀመሩ። ያልሆነ ሆነ፣ ያልተደረገውን ተደረገ ብለው ቀሲስ ምንፍቅናን ተቀበሉ ሲሉ አስወሩ። ዛሬም የከልሉ የጸጥታ ኃይል፣ የወረዳ አመራር እና ዞቢት ወንግሬው ቸርችን እንዲህ ለማለት እወዳለው፣ የሃይማኖት ግጭት እንዲነሳ ካልፈለጋችሁ ቪዲዮን አጥፉት፣ ያለበለዚያ ግን ያሰስራችሁን ለህዝብ አጋልጣለው በሕግ ምጠይቃለው ሲሉ ይናገራሉ። አስቀድሜ እንደምነግራችሁ ምንፍቅና ባሰት የተሞላ ለስጋም ያደላ የሉተር ትውልድ አጥፊ አስተምህሮ ነውና ተጠንቀቁ። የእኛም አባቶች ሰዎች ባካችሁን በማይመጥናችሁ ቦታ ላይ ከመናፍቃን ጋር እየተቃቀፋችሁ ግብራችሁን አታቃሉ ለማለት ፈልጋለሁ። ጎንደር ከተማ ምን የተፈጠረው እንግዲህ በዚህ ሰዓት በበርካታዎች ዘንድ መነጋገር ሆኗል ማለት ነው። ከህዳር 26 እስከ 28 ማ ግሎሪ ኦፍ ጋድ ቲቪ በፕሮፌት ዘካርያስ አማካኝነት የወንጌል አገልግሎት ተካሂዶ ነበር። በጣም በርካታ ሰዎች በአገልግሎት ወቅት ራሳቸውን ስተው መሬት ላይ እየተንፈራፈሩ ታይቶ መነጋገር ሆኗል። ለእናንተስ ምን ትላላችሁ? በዚህ ጉዳይ ሀሳባችሁን ስጡበት።

የጎንደር ህዝብ የምንነካው ሲሉ በአሁኑ ሰዓት ብዙዎች በተመለከቱት ቪዲዮ ቅሬታ አድሮባቸው መጠየቅ ጀምሯል ጎንደር የአፄ ቴዎድሮስ የባለሟ ተቧገር ዛሬ ህዝቧ የምነክቶታል ለሚሉት ይኸው ምላሽን ይዤ ብቅ አልኩ እንደሚታወቀው ባለፉት ዓመታት በስመ ልማት ጠቅላዩና የጎንደሯ ተወላጅ ባለቤታቸው በተደጋጋሚ ጊዜ ጎንደርን ረግጠዋታል ዓላማው ምንድን ነው የተማረ ሰው ጥያቄ ነው አውሮፓያን አንድ ስትራቴጂ አላቸው የእነሱን አስተሳሰብ እምነት ብሎም ባህል ሊያራግፉባቸው ሲፈልጉ እንዲህ ብለው ይመጣል ይመጣሉ በስመ እርዳታ እናግዛችሁ፣ በስመ ልማት እናልማችሁ እያሉ ቀስ በቀስ ሲገቡና ከጎን ድብቁን አጀንዳዎቻቸውን አስፈጽመው ህዝቡን በዚያ ተጽዕኖ እስከተው ውልቅ ይላሉ። ይህንን በደንብ የሚያውቁት ጠቅላዩና ባለቤታቸው ፋሲለደስን እያደሱ መንገድና ትምህርት ቤት ሌሎችንም ነገሮች በስመ ልማት ስም እያከናወኑ ከጎን እንደ ምዕራባያኖች የምንፍቅናውን እርሾ በህዝቡ ላይ ረጫሉ። ለዚያም ነው ዛሬ ያቺ ድንቅ የእምነት ሀገር ያቺ በሀገሩና በሃይማኖቱ ድርድር የማያውቀው ጀግናና ኩሩ ህዝብ መገኛ ገር አገር ዛሬ የምን ፍንቅናው ቁንጮ አስተኛው ነቢይ ዘካርያስ ሲዘልባት ውሉ ያደረው። እናም በምስሉ ላይ እንደምትመለከቱት በርካታ ምዕመናን ተዘርሮ ትመለከታላችሁ። ይህ ነገር ቀድሞ ድራማ የተሰራበት በኋላም ለህዝብ በትወና መልክ የቀረበ የሀሰት ስራ ነው። መሬት ላይ የተዘረሩት ብሎም የምትዋቸው ሰዎች የጎንደር ሰዎች ሳይሆኑ ከዚሁ ከአዲስ አበባ ስልጠና ሰጥተው የወሰዷቸው ተዋናዮች ናቸው። እንጂማ የጎንደር ህዝብ በእምነቱ አይደራደርም። ለማንኛውም ጎንደሮች ንቁ ለማለት ፈልጋለሁ። ላልቅስበት በነገር እያቃጠላችሁ ለማዘኔ ምክንያት እናንተ ሆናችሁ አታልቅ እሳት ብሎኝ ከፍቶኝ እያያችሁ ሁሉም እየጫረ እሳት ሲለኩ ሰው ሻማ እንኳን ያነባል ልባውጥቶ እንደ ሰው ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉ የሰውዳ እየበላል አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ ማምኔ ነው። ተወዳጁ ሀገራችን ድምፃዊ ቴዲ አፍሮ በመጨረሻ አምባር ሲያባቶች ላይ ለተፈጸመው ጥቃት ዝምታውን ሰብሮ ይህንን ተናገረ። በነገር ፍም እሳት እያቃጠላችሁ ለማዘኔ ምክንያት እናንተ ሆናችሁ አታልቅሳት በሉኝ ከፍቶኝ እያያችሁ ሁሉም እየጨረሳት ሲለኩ ሰው ሻማ እንኳን ያለባልም በወጥቶ እንደሰው ሲል ግጥሙን የጻፈ ሲሆን አስቀጥሎም እንዲህ አለ። አባቶቻችን በጣም ጨዋና ግንዛቤያቸው ሰፊ ለዛሬዋ ኢትዮጵያ እዚህ መድረስ ታላቅ መሥዋዕትነትን ከፍለዋል። ኦርቶዶክስ ሀገር ሲወረር የጦር አዝምታ ታቦታቱን ከፊት አስቀድማ በወኔ በመዋጋት ጠላትን ድል ማድረግ የምትችል ስሟ ገና ሲጠራ ለምን የምታንቀጠቅጥ ነበረች። ዛሬ እንዲያሉ አባቶች የቤተ ክርስቲያን ልጆች ግብር ሳይሰጣቸው በምኖርባት ሀገር የተሻሉ ብቁ ዜጎች ሊፈጠሩ አይችሉም። የእነሱን ዕዳ እየበላን ባለማተቦችንም በእምነታቸው እያሳደድን ሀገር ማስቀጠል አይቻልም። በአርሲ በሦስት ወር ጊዜ ውስጥ ከ140 በላይ ክርስቲያኖች ሲያልቁ የትኛው የመንግስት አካል ነው የዚህ ህዝብ መማሞት መግለጫ ወጣው። ሁሉም ጮኸው ሲደክማቸው ይተዋሉ ብለው በዝምታ ነው ያለፉት። ምንም አይነት ሀገር ምን አይነት ትውልድ እየፈጠረ እንደሆነ ለእኔ ትልቅ ስጋት ነው። ብቻ ግን ደጉን ዘመን ያምጣልን ሲል ንግግሩን ቋጨ።

ጋዜጠኛ ሶፎኒያስ በመጨረሻም በግብረ ሰዶም አቅሉን ስቶ ሁለት ቀናት በፌስቡክ እና በቴሌግራም ያወራውን ልጅ ለመዳራት አዳማ ድረስ በማቅናት ያደረገው አሳፋይ ተግባር መላው ኢትዮጵያውያንን አስደንግጧል። ይህ ሁኔታ እንደተፈጠረም ጋዜጠኛው በፌስቡክ ገጹ ላይ በሌቦች እንደተደበደበና እንደተዘረፈ ቢጽፍም ከሰዓታት በኋላ የተለቀቀውን ቪዲዮ ከተመለከተ በኋላም የለጠፈውን ጽሑፍ እዳግማ ጥቶታል። ወገኖቼ ለልጆቻችሁ ለትውልዱ አልቅሱ ከባለስልጣን ስካር አርቲስት ሁሉም በዚህ ክፉ ወሬ መንፈስ ተመርዟል። እናም ወደ ፈጣሪ አልቅሱ። ቅድስቱን የአቡነ ተክለ ሃይማኖት፣ የአቡነ ገብረ መንፈስ ቅዱስ ሀገር ኢትዮጵያን ዛሬ በእንደዚህ አይነት አሳፋሪ በፈጣሪም በተጠላ ስራ ውስጥ ወድቃ ስመለከታት ከልብ ያዘንኩ። በቀጣይ በምለቀው ቪዲዮ በዚህ ሱስ ተጠቂ የሆነች ትውልድ እያጠፋች ያለችን ታዋቂ አርቲስት በመረጃና ማስረጃ አስደግፌ አጋልጥላችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራል፣ ይጠቅማል፣ መረጃ ይሆናል ብዬ ያሰብኳቸው ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን። ለስ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ አይንካችሁ። በሰላም በቸርብጥና ቆዩልኝ፣ ይመቻችሁ።